አብርሽማ በትክክል ከሩታ የደበቃት ነገር አለ። በዚህ ልክ ሩታ ሊጨቃጨቃትና ና ሊያዳምጣት ፍላጎቱ የዝን ያክል አይወርድም ነበረ፣ ፍላጎት ሊኖረው ይገባል። ሰላም ጤና ይስጥልኝ፣ ጉዴ የተከበራችሁ ይቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። ጭቅጭቁ እንደቀጠለ ነው። ዋጋ የተከፈለበት ትዳር ራሱ አልመሰለኝም አሁን ላይ ዝም ብዬ ሳስበው፣ የአብርሽና የሩታ ነገር እንዴ ምንድን ነው? በዚህ ልክ አብርሽ መረጋጋት አለብክ እንዴ? ሩታ ነፍሰ ጡር መሆኗን ረሳኸው እንዴ? እናስታውስ መሰለኝ የሆነ ነገር ምንድነው፣ የሆነ አባባል አለ ምንድነው፣ ፈሲ ያለበት ዝላይ አይችልም ይባላል። የሆነ ነገር የተደበቀ እንዲወጣ ያልፈለግከው ነገር እንዳለ ያስታውቅብሃል። ምክንያቱም ሩታን የዚህን ያክል ተራምደህ አትጨቃጭቃትም ነበረ የምር እኔ እውነት ለመናገር ያክል አብርሽ በጣም ወዶ አከብሮ ሰው ነው። ነገር ግን ለሴት ልጅም ለየት ያለ ክብር አለው። ግን አንድ ለመጀመሪያ ጊዜ አይኑን በአይኑ ልታሳይ የተዘጋጀች ሴት፣ ጥንስ በሆዷ የያዘች ሴት አጠገቡ እያለች ይሄ ነገር አላስደሰተኝም። ኖ፣ ይስተካከል፣ መመካከር አለብን ብላ ቅሬታ ፈጠረባት። አይደለም ሰው ልታዳምጣት ይገባል። ሚስትህ እኮ ነች፣ የሰማንያ ሚስትህ። እዛ ጋር የማስተካክለው ፕሮግራም አለ፣ ፕሮግራም አለ። ፕሮግራሙ የት ይሄዳል? ተረጋግተህ ይደርሳል። ምን አሮጠ? ምን አስቸኮለ? የሆነ አለባብሰ ማለፍ የምትፈልገው ነገር ስላለ ነው አብርሽ፣ እርግጠኛ ሆኜ የምነግር ነገር። እንደዛ ባይሆንማ እንደዛ ግንፍል ግንፍል ላትልም ነበረ። ሴት ልጅ እኮ ናት ሩታ። ትቀናለች፣ ተጠረጥራለች፣ ብዙ ነገር ልታስብ ትችላለች። አንተ ሁለት ነፍስ ይዛ እንድትጠፋ ነው እንዲያሳብክ? ምንድን ነው ምንድን ነው እያደረግክ ያለኸው? ልትረጋጋ ይገባል። አንተ ብትሄድ እርግጠኛ ኔ ተከትላ ትሄዳለች። አይኖ አሁን እዚ ጋ መቅረትህን ብቻ አትው፣ መቅረትህ ብቻ አይደለም፣ ቀርተህም ልታዳምጣት ይገባል። አንተ ራስህን ነው እያዳመጥክ ያለኸው። ምናምን ነገር ልጅቷ እንድብና አድርገ ትወዳታለህ፣ እስከዛሬ ድረስ አዎ፣ ትወዳታለክ። የምን ሽሽት ነው? ሽሽት ለምን አስፈለገ? ሩታዬ ባንቺ ቀልድ አላቅም ድርድር አላቅም፣ ወጭ ገኛለው ፈለጣለሁ ስትላት አልነበረ እንዴ? ዛሬ ታዲያ ያ ሁሉ የት ሄደ? ተረጋግቶ ተመካክሮ ችግርን መፍታት ነው ወይንስ ጥሎ መሄድ ነው የሚሻለው? ጭራሽ እኔ ጥዬ እኔም ተከትዬ እሄዳለሁ ስትለው በቃ እዝ ክምጣና የመጨረሻ እዝ ተምጣና እንነጋገርና ችግሩን እንፍታ በማለት ተቋጨ። ሌላው ነገር ደግሞ ከአብርሽ አስደነቀኝ ነገር ምንድን ነው? አሁን እሷ ዝመታ ተተናጋገርን ያለውን ነገር ከፈታን እዛ ላዘጋጀው የፈለግኩትን ነገር ሄጄ አላዘጋጅም ይቀራል እግዚአብሔርም ብሎ ማለ። አንተ የምታዘጋጀው ለሩታ ስትል ነው እንዴ? ለሁለታችሁም እኮ ስትሉ ነው። ለሁለታችሁም ስትሉ ነው። ሌላው ነገር ደግሞ የነፂ መምጣት ያንተና ለሩታ ምንድን ነው የሚዘጋጀውን ፕሮግራም ለምንድን ነው ሊያስተጓጉለው የሚችለው? የሆነ ነገር ማለ የደበቀው የሆነ ነገር ስላለ ነው። ልጅቷ ከመጣ የሆነ ነገር ይወጣል። ምናልባት አንተንና ሩታ ለያለያ የሚችል ነገር ሊሆን ስለሆነ ይመስለኛል አንተ ያንን ፕሮግራም ሄጄ አላስተካክልም ላስተካክል አልፈልግም ያልከው። አዎ እንደዛ ነው የተረዳ ነው። እኛ ኧረ አብርሽ እውነት ካንተ የማንጠብቃቸው ነገሮች እያየንብህ ነው። ሩታን ያለ ምክንያት ደግሞ እያናደድካት ነው። አዎ ይመለከታታል። አሁን ላይ እየተደረገ ያለው ነገር በተለይ ደግሞ እያዋራን ነው ብላለች ልጅቷ። እያዋራችሁ ከሆነ ሩታን እንዴት ነው የማጠረጥረው ባለ አድርጋ እኮ ሚስት አድርገን ያስቀመጥካት አይደለ? ስለተማመንክባት ነው ዛሬ ልጅ አረገዘችው እንጂ ስለተማመነችብህ እንጂ ባትተማመነብህ መቼስ ልጅ አታረግዝም። ከመሬት ተነስታ እንዲህ ይሄ ነገርማ በደንብ መወራት አለበት፣ በደንብ መስተካከል አለበት እንጂ የምንቀልድ የምንቃቃ ጨዋታ ነው? ኧረ አብርሽ መረጋጋት አለብክ ደሩታ ብላ አይደለም። አሁንም ደግሜ ልንገረህ ይቺ ሴት የመጣችው ጥቅምን አይታ ነው፣ ጥቅምን ፈልጋ ነው። በቃ ሌላ ፍቅር ፈልገ አደለም፣ የአንተንና የሩታን ህይወት ለመበጥበጥ ነው። አንተ ግን ምን እንደነካ አላቅም፣ ግንፍል ግንፍል እያልክ እንደውም፣ አቤል ተሻለ አቤል። አሁን የሚፈጠሩትን ነገሮች ታይ፣ ምናምን ተረጋጊ ያለው እሷ ሩታ እንዳትጎዳ ስለፈለገ ነው እንጂ ለሌላ ነገር አይደለም እንደ